እሺ ሰላም ጤና ይስጥልኝ። ባላችሁበት ሁሉ ሰላም ይሁን። ዛሬ በአጭር መልእክት መጣሁ ወደ እናንተና፣ ምናልባት ይሄንን ዛሬ የማደርገውን ማስተላለፈውን መልእክት ሼር ማድረግ ብቻ ሳይሆን እስቲ እናንተም ተወያዩበት ተወያዩበት ተነጋገሩበት። በጣም ወሳኝ መልእክት ስለሆነ ለሌሎች ማድረሱት ሌሎቹም ቢያዳምጡትና ቢሰሙት በጣም በጣም ጥሩ ነው። የኦህዴድ ብልጽግና በትግራይ ሕዝብ ላይ ግልጽ የሆነ ጦርነት አውጇል። ያ ማለት ምን ማለት ነው? እንግዲህ የፕሪቶሪያ ስምምነት ነበረ። ከዛም በኋላ ሚሊተሪውም ቢሆን ኬንያ ጋር ስምምነት ነበረው። በግልጽ ግን ላለፉት ሁለት ዓመታት ይሄንን የሰላም ድርድር ንቆ፣ ረግጦ፣ ጥሶ አሁን ሰሞኑን እንደምትሰሙት እንደምታዩት ግልጽ የሆነ ጦርነት ኦልሞስት ከትግራይ ጋር ጀምሯል ማለት ነው። ትግራይ እንዴት ይመልሱታል ምናወራበት ይሆናል ግን እነዚህ ነገሮች ምን ምንድን ናቸው ካላችሁ በአጭሩ ልንገራችሁ አምስት ስድስት ሰባቱ ከፕሪቶሪያ ስምምነት ረግጦ ጦርነት ፍለጋ እየማሳ ያለው ከዚህ በፊት ከሱማሌ ጋር አንድ ጊዜ ከሱዳን ጋር አንድ ጊዜ ከኤርትራ ጋር አንድ ጊዜ ከወለጋ አንድ ጊዜ ከአማራ አንዴ ከትግራይ ያለ በቃ ያለ ጦርነት ህልውናው የሚቀጥል ማይመስለው በግርግር እና በማደናገር ስልጣኑን የሚያረጋግጥ እንዳለው ጌታቸው ከዳ። ለምንድነው ምንድነው ምልክቶቹ ካላችሁኝ፣ አንደኛ ተፈናቃዮች ከፕሪቶሪያው ስምምነት በኋላ እንዲመለሱ የተደረሰ መግባባት ነበረ፣ አገዳቸው። ስለዚህ ተፈናቃዮች ከሚሊዮን በላይ የትግራይ ተፈናቃይ አንዳንዱ ግማሹ ህዝብ በሱዳን ግማሹ ህዝብ በትግራይ ግማሹ ህዝብ በሌላ የኢትዮጵያ ክልሎች ተበትኑ ሶ ተፈናቃይ እንዳይመለስ የፕሪቶሪያን ስምምነት በመጣስ የመጀመሪያ አንዱ ያደረገው ጥሰት እሱ ነው። የተፈናቃዮች እንዳይመለሱ እገዳ። ሁለተኛው እስካላችሁኝ በቅርብ ጊዜ እንደምታውቁት የትግራይን ባጀት ወደ ሃያ ቢሊየን ብር ባጀት የትግራይን ከልክሏል እገዳ አድርጓል ማለት ነው። ያ ምንድን ነው ግልጽ የሆነ የኢኮኖሚ ጦርነት ነው። ምክንያቱም ትግራይ ራሷ እንዳትቋቋም የትግራይ ህዝብ ማናቸውንም መሰረታዊ አገልግሎቶች እንዳያገኙ የባጀት እገዳ አድርጓል፣ 20 ቢሊዮን ብር። በሶስተኛ ደረጃ በፕሪቶሪያው ስምምነት ሌላው ምንድነው? ፈቃድ ከሕወሓት ጋራ የአብይ አህመድ ስርዓት ስምምነት አድርጓል። ከስምምነቱ በኋላ ግን ለሕወሓት እገዳ አድርጓል። ሕወሓት በነበረበት በነበረው የቀድሞ የፓርቲ ስታትስ ተመዝግቦ እንዳይቀጥል እሱንም እገዳ አድርጓል። ሶስተኛ አራተኛ በሉኝ፣ የሰራዊት ሀብትና ንብረት በሰሞኑን ማናቸውም የትግራይ የጦር መኮንኖች ጄኔራሎች ሀብትና ንብረታቸው እንዲታገድ አድርጓል። ይሄም ራሱ የፕሪቶሪያ ስምምነትን የመጣስ ሌላኛው ምልክት ነው። ሌላው የነዳጅ ነዳጅ ወደ ትግራይ እንዳይገባ ይኸው ከልክሏል። የትግራይ ሕዝባችን በትልቅ ችግር ውስጥና ቀውስ ውስጥ እንዳለ እያየን ነው። ምክንያቱም ያለ ነዳጅ ትራንስፖርት አይኖርም። ትራንስፖርት ከሌለ ግብይትም አይኖርም። ስለዚህ በፊት ሶስት መቶ ስልሳ ዲግሪ አጥሮ እንደነበረው አሁን በሌላ መንገድ መጥቷል ማለት ነው። ስለዚህ ነዳጅ ወደ ትግራይ እንዳይገባ አግዷል። ሌላው ካላችሁኝ ደግሞ የትግራይ የፖለቲካ አመራሮችም ይሁን በትግራይ የጦር አመራሮች ከሀገር እንዳይወጡ እገዳ አድርጓል። ስለዚህ ምንም መውጣት አይችሉም። የትም ሀገር ለሕክምና ይሁን በምንም ምክንያት ከሀገር እንዳይወጡ እገዳ አድርጓል። ሌላው በመጨረሻ ልነግራችሁ የምፈልገው አሁን ዛሬ ደግሞ የሰማነው ምንድን ነው? በዚህ በአብይ አህመድ ከእንደገና ለትግራይ ጊዜያዊ አስተዳደር እንድመርጥ ጠቁሙኝ፣ በኢሜይል ብሎ አውጥቷል። ያም ፕሪቶሪያ ስምም የፕሪቶሪያ ስምምነት ምንድን ነው? የጊዜ አስተዳደሩ የሚቋቋመው በፌዴራል መንግስቱ እና በህወሓት ስምምነት ነው። አሁን ግን የህወሓትን ስምምነት የፕሪቶሪያውን ጥሶ በኢሜል ሰው ጠቁሙኝ ይላል። እንግዲህ በኢሜል የሚጠቁምህ ቻይናዊም፣ ግብፃዊም፣ ኤርትራዊም ኢትዮጵያዊም የፈለገው ሰው ኢሜይል አክሰስ እንግዲህ ሁሉም ሰው ኢሜይል አክሰስ ያለው ሰው ሁሉ ከበዳበት ያ ማለት ምን ማለት ነው? የፕሪቶሪያ ስምምነትን ጥሶ ትግራይ ውስጥ የፖለቲካ ብጥብጥ። ስለዚህ ፖለቲካውን እየበጠበጠ ኢኮኖሚውን እየበጠበጠ ኢቨን እሱ ብቻ አይደለም። ሁላችንም እንደምናስታውሰው ሰሞኑን በመከላከያ የፌስቡክ ገጽ ላይ ጀነራል ምግበ ሀይለ ከፋኖን በማደራጀት እንግዲህ ይታያችሁ፣ ጀነራል ምግበና ፋኖ ተገናኝተው አደራጅቷቸው ይሄ ፎቅ ሰርተዋል፣ ወርቅ አውጥተዋል፣ ምናምን የሚል ይሄ ተራ አሉባልታ ሀሜትና ክስ ማለት ምን ይመስላችኋል? እነዚህ እገዳዎች ተፈናቃይ እንዳይመለስ ማገድ፣ የትግራይን ባጀት ማገድ፣ የትግራይ የፖለቲካ ፓርቲ ፈቃድ እንዳያገኝ ማገድ፣ የሰራዊቱን ሀብትና ንብረት እንዳይንቀሳቀስ ማገድ፣ ነዳጁን ማገድ፣ የፖለቲካና የሰራዊት አመራሮች ከሀገር እንዳይወጡ ማገድ፣ ከዛም አልፎ ተርፎ ምርጫ ልክ አደለ ለትግራይ ማንም ሰው ይምረጥ ጊዜ አስተዳደር ብሎ ማለት እነዚህ ሁላ የሚያሳዩት ምንድን ነው? ጦርነት ፍለጋ ነው። የኦህዴድ ብልጽግና ከትግራይ ሕዝብ ጋር ጦርነት ፈልጓል። እነዚህ አሁን የዘረዘርኩላችሁ ሁሉ የትግራይን ሕዝብ ለማዋረድ ለማዋረድ በመናቅ የወጡ ናቸው። ምላሹ ጥሩ ይሆናል ወይ ጥሩ አይሆንም። ትግራይ ኦፍ ኮርስ ራሱን ለመከላከል ይታገላል። አዎ ከዚህ በኋላ ከዚህ አይነት ስርዓት ጋር በፕሪቶሪያ በታንዛኒያ በኬንያ እየተነጋገርኩ ችግር እፈታለሁ ምትል። ኢንፋክት ኢን ደ ፈርስት ፕሌስ እኔ ከመጀመሪያው ይሄ ልጅ ከዚህ በኋላ ኢትዮጵያን ለመምራት የሚሆን ለማስተዳደር የሚችለው ህዝብን አጀንዳ እየሰጠ እያደናገረ እንደሆነ ከበፊቱም ተናግሬያለሁ። ግን ማየት ጥሩ ነው። አንዳንድ ነገሮች የምታውቁትም ቢሆን በተግባር ብናየው ጥሩ ነው በሚል በተግባር ግን ስታዩት በጦርነትና በግርግር መምራት የሚፈልግ ነው። ትግራይ መታገል አለበት ከዚህ በኋላ ትግራይ የሚያዋጣው መታገል ብቻ ነው። በማልቀስ በማጉረምረም ሁልጊዜ መከራህን ስቃይህን በማራዘም ቁጭ ብለህ ማለቅ ካልሆነ ሌላ ነገር የለው። አንዳንድ ጊዜ ተማሪ አራት አመት ዩኒቨርስቲ ይገባል። አራት አመት ዩኒቨርስቲ ቀላል አይደለም፣ ግን አርባ አመት ትኖራለህ ወይ ሀምሳ አመት ትኖራለህ ያንን አርባ እና ሀምሳ አመት ህይወትህን ለማስተካከል አራት ዓመት ዩኒቨርስቲ እየተማርክ ሳፈር ታረጋለህ። እያጠና ሆምወርክ ብዙ ነገር አለ። እኔ ለትግራይ የምምለው ከዚህ በኋላ ከዚህ ስርዓት ጋር ተደራድረ በሰላም አውርተ የምታመጣው ለውጥ የለም። ከዚህ በኋላ ታጥቀህ ከሌላ የኢትዮጵያ እህት ወንድሞች ጋር ይሄንን ስርዓት ለአንዴና ለመጨረሻ ጊዜ ካላስወገድከው በስተቀር በየአመቱ አጀንዳ እየሰጠህ እያስለቀሰህ የትግራይን ሰላም፣ የትግራይን ልማት፣ የትግራይን አንድነት፣ የትግራይን ፖለቲካ እየበጠበጠ ከአንድ መከራ ወደ ሌላ መከራ የሚያሸጋግርህ ስርዓት ነው። ከዚህ በኋላ እኔ ለትግራይ የሚያስፈልገው ከሌላ ህዝቦች ጋር ኮመን አላማ ካላቸው ጋር ተባብረህ መታገል ካልሆነ በስተቀር ዝም ብለህ እንደው ማልቀስ መጻፍ ምንም አልነው እኮ ተሞከረ። እንደው ያልተባለ ያልተሞከረ የለም። እንዲያውም የትግራይ ሕዝብም የትግራይ ፖለቲካም የትግራይ እንደው የሰላምና ጸጥታ ኃላፊዎች ሁሉ ትዕግስታቸው ይገርማል፣ ለሰላም ያላቸው ኦፍ ኮርስ። ምክንያቱም ጦርነት ጎጂ ነው፣ ምንም ከጦርነት ምንም ጎጂ ምንም። መቼም ስለ ጦርነት መጥፎነት ማንም ሊነግረን አይጠበቅብንም። እስፔሻሊ ኢትዮጵያውያን በአይናችን ያየነው በጆሮአችን የሰማነው ነው ግን ዘመንህን ሁሉ በግጭት በጠብ፣ በጥል፣ በሴራ ሊያኖርህ ካሰበ ግን ምንም ምርጫ አይኖርህም ማለት ነው ራስህን ከመከላከልና እንዲህ አይነት ስርዓት ጠርጎ ኦፍኮርስ አለም ላይ የትኛውም ነገር በነጻ አይመጣም። ዲሞክራሲን በነጻ አይመጣም ዋጋ ሳትከፍልበት። ስለዚህ አንዴ በፖለቲካ አንዴ በኢኮኖሚ አንዴ በሚሊተሪ አንዴ በሴራ አንዴ በምን፣ ስንት አመት ነው ምን ዘልቀው ነው እንደዚህ እያልክ? ስንት አመት ልታለቅስ ነው? ስንት አመት ልትዘልቅ ነው? ነጻነት ማንም አያመጣልህ፣ ራስህ ነው የምታመጠው። ማንም አያከብር፣ ራስህን ነው ምታስከብረው። ይህንን ለማንም ስትል አይደለም የምታረገው፣ ለራስህ ስትል ነው የምታደርገው? ባጀትህን ከከለከለ ምን ትሆናል? ተፈናቃዮች ባሉበት መድኃኒትም ይጡ ምንም ይጡ ባሉበት ይሞቱ ካለብህ? ፖለቲካን እየገባ ከበጠበጠብህ፣ ነዳጅ አይገባም እያለ ካገደብህ፣ በትግራይ ማንም መወሰን ይችላል፣ በኢሜይል የፈለጋችሁትን ላኩልኝ፣ እኔ ነኝ የበላኝ እያለ ሚልህ ከሆነ እንዲ፣ መቼም ዳር ቆመህ ክብርህንም ምንህንም ትተህ ዝም ብለህ ቆመህ አታይ፣ ትታገላለህ፣ ትታገላለ። እኔ ትግራይ አንድ ሆነህ የምትታገልበት ጊዜ አሁን ነው። አለበለዛስ ምርጫ ያንተ ነው፣ ለዘላለም ቀስ በቀስ ስሎውሊ ሳይለንት ይሄ ስሎሊ ቀስ በቀስ የሚገልህ ማለት ነው። ቀስ በቀስ ልማትህንም ፖለቲካህንም አብሮነትህንም ሁሉ ነገርህንም እየገደለ ይመጣል ማለት ነው። ሁሉ ነገርህን እየመጣ ስለዚህ እኔ ትግራይ መሰል አላማ ካላቸው ጋር ቆሞ ይሄ ስርዓት ተመልሶ እንዳይመጣ ለአንዴና ለመጨረሻ ጊዜ መታገል ብቸኛ አማራጭ ፕሪቶሪያ እያልክ መጃጃል ኬንያ፣ ታንዛኒያ ምልህ ሚራባ መንግስት ቢሆን ጥሩ ነው። ይሄ ምንም ሚረባ ስርዓት ማለት ፍሮም ዘ ቬሪ ቢጊኒንግ ስብስቡ ራሱ ምልህ እንኳን ፖለቲካ አገር ምሩ ብለህ አምረህ አምነህ ልሰጣቸው የቀበሌ ቀበሌ በስነ ስርዓት ጠብቁ ብለህ ዘበኛ የምታደረጋቸው አይደሉም። ኢትዮጵያ ሁሉ ደግሞ ማወቅ አለበት በእያንዳንዱ ሴቶች ልጆች ማወቅ አለባችሁ። ብትደፈሩ፣ ብትጣሉ ይሄ ጉዳዩ አይደለም እያስ እያሳፈነ ገንዘብ ስትጠየቅ ደንታ የሌለው ሴቶች ተደፍረው ሚዲያ ላይ መጥተው ተደፍረናል ሲሉ ወስዶ እነሱን እስር ቤት የሚጨምር የወሮ በላ የወንበዴ ነው። ስለዚህ የሚበጀው ምንድን ነው? ኢትዮጵያዊም መታገል ነው። ባለህ በሌለህ ነገር በተገኘው ነገር መታገል ነው። ለትግራይም ከዚህ በኋላ በፕሪቶሪያ፣ በታንዛኒያ፣ በኬንያ ብሎ መጃጃል አያስፈልግም። አንድነትህን አጠንክረህ ይሄ ስርዓት ተመልሶ እንዳይመጣ ለአንዴና ለመጨረሻ ጊዜ ታግለህ መንቀል ማስወገድ አለብህ። አለበለዚያ ግን መከራን ነው የምታረዝመው። በየቀኑ አርዕስት ይሰጥሃል። በየሳምንቱ በየወሩ፣ በየዓመቱ እንዳትማር፣ እንዳትሰራ በሰላም ወጥተህ እንዳትገባ እያደረገ ነው። ምን ታደርጋለህ? ምርጫ እኮ የለም እንጂ ይገባኛል። አሁን አንዳንድ ሰው እነሱ ጦርነት እኮ አንዳንድ ሰዎች እንደዚህ ይላሉናል ቶባክ ያንተን ትንተና ምን ታደርጋለ አንድ ሰው በሰላም እየሄደ መታ አስር ጊዜ የምትተነኩ ሰው መታ አስር ጊዜ የምታጠቃው መታ አስር ጊዜ እንትን የምትለው ከሆነ አንድ ሁለት ሶስት ጊዜ ይታገሰ እኔ በጣም ሰላማዊ ነኝ በሰላም ወጣለሁ በሰላም ገባል በሰላም ሲሄድ ግን አንድ ሰው በሰላም አትሄድም እያለ ጉንጩህን በጥፌ ልምታ እግርህን ጠልፌ ልጣልህ እያለ ሁሌ ቢያስቸግረኝስ፣ አይ የሰላም ሰው ነኝ እንግዲህ ያረገኝን ያርገኝ፣ ሁል ጊዜ ምልህ እንዳይመስልን። ምናልባት አንተ ከሰነዘርከው በእጥፍ መልኩ ምላሽ ነው ምሰጠ። ይሄ ኮመን ሴንስ ነው፣ ናቹራል ሰብአዊነት። ስለዚህ እኔ መልእክቴ በዋናነት አንዱም ለትግራይ ለትግራይ ከዚህ በኋላ ሌላ ስልት ነው የሚያዋጣው ፕሪቶሪያ እያሉ መጃጃ ላይ አዋጣው። የዚህ የኦህዴድ ብልጽግና ለኢትዮጵያ መርገም የሆነ ለትግራይ፣ ለአማራው፣ ለኦሮሞው፣ ለከንባታው፣ ለአፋር፣ ለሶማሊያው መርገም የሆነ ስርዓት ሊመሩ የማይችሉ ሊያለሙ የማይችሉ ህዝቦችን በአንድነት በጋራ አብረው በሰላም እንዲኖሩ ለማድረግ የማይችል ስርዓትና ስርዓት ነው። ይሄንን ስርዓት ነቅሎ ለመጣል ሁሉም መታገል አለበት። በትጥቅ ትግል የሚታገል በትጥቅ ትግል ይታገል፣ በሌላ መንገድ እታገላለሁ የሚልም በሌላ መንገድ ይታገል። ለትግራይ ግን መልእክቴ ከዚህ በኋላ እነዚህን ሁላ ነገሮች እኔ እኔ በጥቂቱ የዘረዘርኳቸው በጥቂቱ የዘረዘርኳቸው እድሜና ጊዜ ብትሰጡት ከዚህ የከፋ ነገር ነው ወደ ትግራይ ይዞ የሚመጣው የሚያዋጣው አንድነትህን አጠንክረህ በአንድ ላይ ቆመህ ይሄ ስርዓት ተመልሶ እንዳይመጣ አድርገህ መታገል ነው። አለቀ በቃ ሌላ ምንም ምርጫ የለም። እንዲህ አርጓል፣ እንዲህ አርጓል፣ እንዲህ አርጓል እያልን መክሰስ የለም። በቃ ሌላ ምርጫ የለም። መታገል ነው የሚያዋጣ ነው። ሌላ ምንም አለ ብለህ እዚያ ቁጭ ብለህ እሱ ልማት ያመጣልኛል፣ እሱ ሰላም ያመጣልኛል፣ እሱ ፕሬቶሪያን ያከብርልኛል፣ እሱ እንደዚህ ሆነ የሚባል ነገር የለም የለም። እና እኔ ይህንን መልእክት በጽኑ በጽኑ ማስተላለፍ እፈልጋለሁ። ይህንን መልእክት እናንተም ተነጋገሩበት፣ ለሌሎችም ሼር አድርጉት። በዚህ አቅጣጫ ሊያነጋግረ የሚሞክር ካለ የትም በአካልም ይሁን በሚዲያ አለሁ አማቬላብል። ግን ኢትዮጵያ ውስጥ ያለው የኦህዴድ ብልጽግና ለኢትዮጵያውያንም ለቀጠናውም መርገም የሆነ የማይጠቅም የሰላም የልማት ጸር የሆነ ስርዓት ነው። ሁሉም በሚችለው ባለው በሌለው ነገር አንድነቱን አጠንክሮ መታገል ይሄን ስርዓት ተመልሶ እንዳይመጣ መሰረቱን ነቅሎ ማስወገድ የሁሉም ኃላፊነትና ድርሻ ነው ብዬ ነው ማሙ። አለበለዚያ እንጃጃል ካልን ወል እስሎሊ ቀስ በቀስ እየገደለህ እያፈረሰ እየመታ ልዩነቱ አሚን ስትታገል ሜቢ ሁለት ነገር ነው ያለው ውጤቱ ግን አይ፣ ዝም ብለህ ከተቀመጥክ ግን ውጤቱ አንድ አይነት ብቻ ነው። ቀስ በቀስ መሞት ነው መጥፋት ነው። አለቀ። ሌላ ነገር የለው። መልእክቴን አድርሱልኝ። ይህንን መልእክት ያስተላለፍኩት እኔ ኤድመንድ እባላለሁ። አመሰግናለሁ።